ምሽት 12 ሰዓት ከ30 ላይ በሴንት ጀምስ ፓርክ የተደረገውና ኒካስል ዩናይትድን ከአርሰናል አገናኝቶ በአርሰናል ሁለት ለአንድ አሸናፊነት የተጠናቀቀው ጨዋታ ነው። ኒክ ቮልተማደ 34ተኛው ደቂቃ ላይ ባገባው ጎል ኒካስል ዩናይትድ ጨዋታውን መምራት ጀምሮ ነበር። ነገር ግን በጨዋታው የመጨረሻ ደቂቃዎች ላይ በተቆጠሩ ጎሎች አርሰናል አሸንፏል። ሚካኤል ሜሪ ነው 84ተኛው ደቂቃ ላይ፣ እንደዚሁም ደግሞ ጋብርኤል ማጋሃሌሽ መደበኛው የጨዋታ ክፍል ጊዜ ተጠናቅቆ በተጨመረ የባከነ ሰዓት ያም የባከነ ሰዓት ወደ መጋባደጃው ሲሆን ከማዘን የተሻገረን ኳስ በጭንቅላቱ ገጭቶ በማስቆጠር አርሰናልን አሸናፊ አድርጓል። በስተ መጨረሻ እንግዲህ መግቢያችንም ላይ ስናነሳ እንደነበረው ከሶስት ተከታታይ ሽንፈቶች በኋላ አርሰናል በሴንት ጄምስ ፓርክ ኒካስል ዩናይትድን አሸንፏል። ይህንን ሲያደርግ ደግሞ የነበረበትን ድክመትና ትችቶች በብዙ ቀርፎ እስከ መጨረሻው ድረስ ታግሉ ነው። ብዙ ብዙ ድራማዊ ክስተቶች የነበሩበት አወዛጋቢ ዳኝነት ውሳኔዎችም የነበሩበት በኋላ ላይ ማብራሪያዎች ተሰጥቶባቸዋል። ግን የአርሰናልን ይሄ የቡድን ጥራት ብቻ ሳይሆን የአእምሮም ጥንካሬም ጭምር የተመለከትንበት አይነት ጨዋታ ሆኖ ነበር የትናንትናው ጨዋታ በሚኬል አርቴታ ቡድን በኩል እየተመለከት ነው ሰር አሌክስ ፈርጉሰን የሚያነሱት እኛም ደጋግመን እዚህ ስና የጠቀስነው አንድ አባባል አለ። እንደዚህ አይነት ቡድኖች ወይም የሻምፒዮንነት መልክ ያላቸው ቡድኖች፣ ለትልልቆቹ ክብሮች የሚፎካከሩ ቡድኖች እንደዚህ አይነት ድልም ጭምር ያስመዘግባሉ እስከ መጨረሻው ድረስ ተስፋ ሳይቆርጡ ይታገላሉ እና ደግሞ በጣም ሆስታይል ከሚባል በጣም አስቸጋሪ ፈታኝ ከሚባልም ደግሞ ከባቢ ውስጥ ነጥቦችን ይዘው የመምጣት አቅም ያላቸው ቡድኖች ናቸው፣ የሻምፒዮነት መልክ ያላቸው ቡድኖች። እና ትላንትና አርሰናል እንደዚህ አይነት መልክ ያለው ቡድን እንደሆነ አሳይቷል። ጨዋታውን በተወሰነ መልኩ ለመመልከት የመጀመሪያው አጋማሽ ከዚህ ቀደም ይታችበት የነበረውን የጥንቃቄ ጥንቃቄ ማብዛት መሳ አስተላለፍ ትቶ ነበር። አሰልጣኝ ሚካኤል አርቴታ የማጥቃት አደጋ የሚፈጥሩ ተጫዋቾችን ያስገባው በተለይ ደግሞ ኤቬሬቼ ይዜን በአስር ቁጥር ስፍራ ወይም ደግሞ ከአጥቂው ጀረባ ያለ የአጥቂ አማካይ ሚና ላይ ማሰለፉ እና ደግሞ መሀል ለመሀልም ነበረ ያጠቃይ ነበረው። ከዚህ ቀደም የአርሰናል ማጥቃት ተገማች ነው፣ ወደ ቀኝ መስመር ብቻ ያደላ ነው በሚል ብዙ ትችት ይደርስበት ነበር። ግን በትናንትናው ጨዋታ ላይ እንዲያውም አብዛኞቹ አደጋዎች ይፈጠሩ የነበረው የአርሰናል ማጥቃት መሀል ለመሀል በሚሄድበት ጊዜ ነበር። ከዚ ውጭ በሶስቱም ማለትም በግራም፣ በመሀልም በቀኝም ይሄ ባላንስ ያደረገ የማጥቃት ሂደት ነበር የነበረው። ኳሶች አስፈላጊ ሲሆን ከቀኝ ወደ ግራ ስዊች ያደርጉ ነበር፣ ከግራ ወደ ቀኝ እንደ አስፈላጊነቱ በአየር ላይም እንደዚሁም ደግሞ በሽግግሮችም ፕሮሰስ በሚደረጉም ደግሞ ሴኮንሶችም ጭምር ኳሶች ወደ ኒውካስል ዩናይትድ የመከላከል ቀጠና ለመሄድ የሞከሩ ነበር። ሙከራዎችም እንደዚሁ በቶሎ ማድረግ ችሎ ነበር። በተለይ ደግሞ አራተኛው ደቂቃ ላይ የበሬቼ ይዘ የሞከረውና ኒክ ፖፕ ያወጣበት ኳስ የመጀመሪያው የጨዋታው ትልቁ የሙከራ አጋጣሚ ነበር። አስራ ሶስተኛው ደቂቃ ላይ ኒክ ፖፕ ቪክቶሪ ኬሬሽ ላይ ጥፋት ሰርቷል በሚል የፍጹም ቅጣት ምት ለአርሰናል ተሰጥቶ ነበር። ነገር ግን በዚህ በቪዲዮ የታገዘ ዳኝነት መልሶ ከታየ በኋላ ተሽሯል። ይህ ደግሞ የሆነበት ምክንያት ኒክ ፖፕ አስቀድሞ ኳሱን ነክቶታል። ቪክቶር ኮሬሽን ከማግኘቱ አስቀድሞ ኳሱን በእግሩ ነክቶታል። በዚህ ምክንያት አድቫንቴጁው የኒክ ፖፕ ነው በሚል ነው እንግዲህ በኋላ ላይ የፒጅሞል ወይም የዚህ የእንግሊዝ እግር ኳስ ውድድሮች ላይ ዳኞችን የሚያቀርበው ተቋም በይፋ የትዊተር ገጹ ላይ እንደዚሁም ደግሞ ፕሪሚየር ሊጉን በራሱ በይፋ የትዊተር ገጹ ላይ ተመሳሳዊ ማብራሪያ እንደዚሁ ሰጥቶበታል። እንደነበረው የጨዋታ ብልጫ አርሰናል በቂ የጎል ድሎችን ፈጥሯል ለማለት እንኳን ቢያስቸግር ከዚህ ቀደም ይነሳበት የነበረውን የክሬቲቪቲ ጥያቄ ወይም ደግሞ የፈጠራ ጥያቄ በብዙ መልኩ አሻሽሎ መልሶ ነው የመጣው በትላንትና ጨዋታ ላይ። በተለይ ደግሞ የቤሬቼ ዘይ የዚህ የአርሰናል ማጥቃት በማሻገሩ በዚህ በማሳደጉ በኩል ትልቅ ሚና የነበረው ተጫዋች ነበረ። ግን ደግሞ ያው በዛው ልክም ደግሞ የተፈጠሩትን እድሎች ወደ ሙከራዎች በተለወጡ ጊዜ እነዚያ ሙከራዎች ጎሎች እንዳይሆኑ የኒካስል ዩናይትድ ግብ ጠባቂ ኒክ ፖፕ የነበረው ሚና እጅግ በጣም አስደናቂ ነው። በተለይ ደግሞ በመጀመሪያው አጋማሽ እጅግ በጣም ድንቅ የሚባለው ኒክ ፖፕን ነበር የተመለከትነው እንጂ አርሰናል ቢያንስ ሁለት ጎሎችን አገብቶ መውጣት ይገባው ነበር። በእርግጥ ሊያንድሮ ትሮሳርም አንድ ኳስ እንደዚሁ የጎሉ ቋሚ መልሶበታል። 34ኛው ደቂቃ ላይ ግን ሳንድሮ ቶናሊ ከአንቶኒ ጎርደን ጋር አንድ ሁለት ተጫውቶ ከማዘን የተገኘን ኳስ አንድ ሁለት ተጫውቶ መልሶ ያሻመውን ኳስ ቁመቱ ሜትር ከ98 ሁለት ሜትር አካባቢ የሚሆነው እና አዲሱ የኒውካስል ዩናይትድ ፈራሚ ጀርመናዊ አጥቂ ኒክ ቮልተማደ ወደ ጎልነት ቀይሮታል በጭንቅላቱ ገጭቶ። ይህ ኳስ ሲቆጠር እንደ ጋብርኤል ማጋላሽ ያለ ልምድ ያለው በተለይ ደግሞ የአየር ላይ ኳሶች ኤክስፐርት ሊባል የሚችል ተጫዋች በማጥቃቱን በመከላከሉም የነበረው መጀመሪያ ላይ የነበረው አቋቋም በኋላ ላይ ቦታ ቀይሮ ኒክ ቮልተማደ ማርክ ለማድረግ የሞከረበት መንገድ ግምት ውስጥ የሚከተው ነው ግን ያው ተጫዋቹ ጎሉን ያስቆጠረው ቮልተማዳ ቆየ ቁመት አድቫንቴጁንም ጭምር ተጠቅሞ ነው ቡድኑ መሪያ ያደረገው። ከዚህ ጎል በኋላ የተቀየረ የጨዋታ ብልጫ ፓተርን የለም። ግን ደግሞ አርሰናል ያው ግልጽ እድሎችን ለመፍጠር በነበረው ሂደት ውስጥ የዚህ የኒካስል ነው በተወሰነ መልኩ የተደራጀ መከላከል በታሰበው ደረጃ በብልጫ እንዳይኖረው አድርጎት ነበረ። ሁለተኛው አጋማሽ መልኩን ባልቀየረው ጨዋታ ኒካስል በጨዋታ ውስጥ የቆየው ምናልባት አርሰናል ከዛ በላይ ጎሎችን እንዳያስቆጥር ሆኖ የቆየው በኒክ ፖፕ እጆች ነበር። ነገር ግን ከሰባኛው ደቂቃ በኋላ ሚኬል አርቴታ ያደረጋቸው ቀያሪዎች ውጤቱንም ጭምር ለውጠዋል። በተለይ ደግሞ የሚካኤል ሜሪኖ መግባት ከዛ ውጭ የማርቲን ኦደጋርድና የሉዊስ ስኬሊም በስተኋላ መግባት የአርሰናል ማጥቃት ይበልጥ ጥራቱን ሲጨምሩ በኒውካስል ዩናይትድ በኩል የነበረውንም የዚህ የመከላከል መስመሮች በአግባቡ የሚፈትኑ አይነት ኳሶችን ነበር። በተለይ ደግሞ ማርቲን ኦዴጋርድ ወደ ኒውካስል ዩናይትድ ሳጥን ለመጣል ሲሞክር የነበረው በእርግጥ ጋብሪኤል ማርቲኔሊም በስተዋላ ተቀይሮ ከገባ በኋላ የዚህ የኒውካስልን መከላከል ዲስ ኦርጋናይዝ በማድረግ በኩል ወይም የዚህ አደረጃጀቱን በማፋለሱ በኩል ሩጫዎቹ በጣም ጠቃሚ ነበሩ። 84ኛው ደቂቃ ላይ ኒውካስል ጎል ካገኘበት መንገድ ጋር ተመሳሳይ በሆነ መንገድ ዴክላን ራይስ ያሻማውን ኳስ ሚካኤል ሜሪኖ በጭንቅላቱ ገጅቶ አስቆጥሮ ቡድ ሙናች አድርጓል። ኳሱን ባገኘበት ቅጽበት ያን ያክል ማርካ ያደረገው ወይም ደግሞ እሱን ያንን ኳስ እንዳያገኝ ቢያገኝ ምቾት እንዳይሰማው ለማድረግ አካባቢው ላይ የነበረ ተጫዋች አልነበረም። 85ኛው ደቂቃ ላይ ሌላ የፍጹም ቅጣት ምት የሚያሰጥ ጥያቄ ነበር። ነገር ግን የጥያቄ ነበረው በኒውካስል ዩናይትድ በኩል ነበር። አንቶኒ ላንጋ እንግዲህ ወደ ለቡድን ጓደኞቹ ለማቀበል የሞከረውን ኳስ ጋብርኤል ማጋሀለሽ የራሱ የጎል ክልል ውስጥ ሆኖ በእጁ ነክቷል በሚል ለኒውካስል ዩናይትዶች በኩል ጥያቄ ነበር። ነገር ግን የጋብሪኤል ማጋህል ሸነጅ ኳሱ ከመንካቱ አስቀድሞ እግሩን ነክቶት ነው ወይም እግሩ ላይ ዲፍሌክት አድርጎ ነበር እጁ ነው የነካው። እና በአንድ ኳስ ደግሞ ወይም አንድ አጋጣሚ የፍጹም ቅጣት ም ተብሎ ሊሰጥ የሚችለው ኳስ ቀጥታ ሄዶ እጁን ከዚህ ከሰውነት ክልሉ እጁ ውጭ የሆነ እጁን የሚነካ ከሆነ ብቻ ነው። ግን አስቀድሞ እግሩን በመንካቱ ምክንያት የፍጹም ቅጣት ምት ሳይሰጥ ቀርቷል። የማጥቃት ጫናውን ያስቀጠለው አርሰናል እንግዲህ፣ መደበኛ የጨዋታ ክፍል ጊዜ ተጠናቁ። በተጨማሪ የባከነ ሰዓት ጋብርኤል ማጋህለሽ ያገኘውን ኳስ በማርቲን ኦዴጋርድ ያሻመውን የማዕዘን ምት ጋብርኤል ማጋህለሽ እንደዚህ ጎል አስቆጥሯል። ተጫዋች እጅግ በጣም አስደናቂ የሆነ የማዕዘን ምቶችን ወደ ጎል የመቀየር ንጻሪ ያለው ተጫዋች ነው እና ትላንትናም ያንኑ ነው ያሳየው። በተለይ ደግሞ ቡድኑ የመጀመሪያ ጎል ሲቆጠርበት ወይም ኒውካስል ዩናይትድ ጎል ሲያስቆጠር ሰርቶት የነበረውን ስህተት ነው ያው ያካካሰው ና ቡድኑን አሸናፊ ያደረገው። ግን ደግሞ በመሀል ከኒክ ቮልተማደ ጋር ፈጥሮት በነበረ ግጭት ምክንያት በተለይ ኒውካስል ዩናይትድ ጎል ካስቆጠረ በኋላ ቮልተማደ ጎል ካስቆጠረ በኋላ ፈጥሮት የነበረው ግጭት ዳኛው አልተመለከቱትም። በቪኤአር መልሶ የታየ ሁኔታ አይደለም እንጂ ምናልባት ካርድም ጭምር ቀይ ካርድም ጭምር ሊሰጠው የሚችለው አይነት ነው። ዳኛው እንግዲህ በሪፖርታቸው ይህንን ሁኔታ የሚያካትቱት ከሆነ ቅጣት ሊጠብቀው ይችላል እና በቀጣዮቹ ቀናት ምናልባት የእንግሊዝ ፕሪምር ሊግ ተጫዋቹ ላይ የሚወስነውን ውሳኔ የምንሰማ ይሆናል። ግን ደግሞ የዳኛው ሪፖርት ላይ መሰረት ባደረገ መልኩ ማለት ነው። እና አርሰናል ከሶስት ተከታይ የውድድር አመታት ሙከራ በኋላ ሴንት ጀምስ ፓርክ ላይ፣ ትልልቆቹ ቡድኖች በሚፈተኑበት ሜዳ ላይ አሸንፎ ወጥቷል። ከጨዋታ መጠናቀቅ በኋላ ሚካኤል አርቴታ እንደዚህ አይነት አጋጣሚዎች ናቸው እንደ ቡድን ማደጋችንንም ጨምር የሚያሳዩን የሚል አስተያየቱን ሰጥቷል። ቡድኔ ማሸነፍ ይገባው ነበር ያንን በማግኘታችን እድለኞች ያው ደስተኞች ነን የሚል አስተያየቱን እንደዚሁ ሰጥቷል። ተጫዋቾቹ እስከ መጨረሻው ድረስ ያደረጉትንም ደግሞ ተጋድሎ አድንቋል። እንግዲህ በሌሎች ሊጎችም ጨዋታዎች ነበሩ። በስፔን ላሊጋ ትላንትናም እንደዚሁ ጨዋታዎች ነበሩ። ራዮ ቫይካኖ በሜዳ በሴቪያ አንድ ለዜሮ ተሸንፈዋል። ኤልቼ ሴልታቪጎ ሲያሸነፍ ባርሴሎና በሞንትዌች ከሪያል ሶሴዳድ ጋር ያደረገውን ጨዋታ በተመሳይ ውለላ አንድ አሸንፏል። ከመመራት ተነስተው አልቫሮ ኦድሪዮዞላ 31ኛው ደቂቃ ላይ ሪያል ሶሴዳድን ቀዳሚ አድርጎ ነበር። ይህ ተጫዋች የስፔን ብሔራዊ ቡድን የቀይ መስመር በስፔን ብሔራዊ ቡድንም ሆነ በሪያል ማድሪድ የዳኒ ካርቫሃል የረጅም ጊዜ ተተኪ እንዲሆን ታስቦ ነበር እና ደግሞ ጥሩ ተፎካካሪ እንዲሆንም ታስቦ ነበር። ከሪያል ሶሴዳድ ወደ ሪያል ማድሪድ ተዘዋውሮ የነበረው ነገር ግን በሪያል ማድሪድ እምብዛም የስኬት ቆይታ ሳይኖረው በውሰት ወደ ባየር ሚኒክ ከዛ በኋላ ወደ ፊዮረንቲና ከየውሰት ቆይታ ካደረገ በኋላ 2023 ላይ ወደ ቀድሞ ክለቡ ከተመለሰ በኋላ በተወሰነ መልኩ ጥሩ እንቅስቃሴ እያደረገ ነው የሚገኘ። ትናንትና እንግዲህ የባርሴሎና ተከላካዮች ሩጫውን ሳይመለከቱ ወይም እነሱ ትኩረቱ ሳይገባ ነበር ጎሉን ያስቆጠረው። ከዛ በኋላ ግን ባርሴሎና በጨዋታው ላይ በፍጹም ብልጫ ነበረው እና ደግሞ በዛ ብልጫውም የሚገባውን አይነት ውጤት አግኝቷል። ጁል ኩንዴ አርባ ሶስተኛው ደቂቃ ላይ ማርከስ ራሽፈርድ ያሻማውን የቅጣ የማዘን ምት በጭንቅላቱ ገጭቶ ጎል አስቆጥሮ ቡድናቸ ያደረገ ሮበርት ሌቫንዶቭስኪ ላሚን ያማል ተቀይሮ ከገባ በኋላ ከነበሩት የመጀመሪያ የኳስ ንክኪዎች መካከል አንዱን አቀብሎት ወደ ጎልነት ቀይሮ ቡድኑን አሸናፊ ያደርገዋል። ባርሰሎና እንደው እንደነበረው ብልጫ ከዚህ በላይ ጎሎችን ማስቆጠር ይገባው ነበር። ትላንትና በጣም አስደናቂ የሚባል እንቅስቃሴን ከፔድሪ በኩል እንደዚሁ ተመልክተናል። የተለመደ ሆኗል ከሳምንት ሳምንት ይህንን ተጫዋች እንደ ያድናቆት ቃላት የሚያስፈልጉ አይነት እንቅስቃሴዎችን ማድረጉ እና የባርሴሎና የልብ ምት መሆኑንም በትላንትናው ጨዋታ ላይ አሳይቷል። ሪያል ቤቲስ እንደዚሁ ሳሱና ሁለት ለዜሮ ያሸነፈበትም ጨዋታ ሌላ ትላንትና የተደረገ ጨዋታ ነው በጣሊያን ሴሪያም ሳስኦሎ ዲኒዜ ሶስት ሶስት ለአንድ ሲያሸንፍ ሮማ ሄላስ ቬሮና ሁለት ለዜሮ አሸንፏል። አርቴን ዶቪክ እና ማቲያዝ ሱለናቸው ናቸው ጎሎችን ያገቡት። ፒሳና ፊዮረንቲና ጨዋታቸው ዜሮ ለዜሮ ሲጠናቀቅ ሚላን ከናፖሊ ያደረጉት ተጠባቂ ጨዋታ ነበር። ኤሲ ሚላን ይህንን ጨዋታ ሁለት ለአንድ አሸንፈዋል። አሌክሲስ ሳላማኬርስ ሶስተኛው ደቂቃ እንደዚሁም ክርስቲያን ፖሊሲ ሰላሳ አንደኛው ደቂቃ ላይ ጎሎችን አግብተው የማክስ አሌግሪ ቡድን ጨዋታውን ኮምፈርተብል በሆነ ሁኔታ ወይም ምቹ በሆነ ሁኔታ ይመራ ይመስል ነበር። ነገር ግን በሁለተኛው አጋማሽ 60 ኛው ደቂቃ ላይ ኬቪን ደብሮይነ ከፍጹም ቅጣት ምት ጎል አስቆጥሮ ግን ደግሞ ከዛ አስቀድሞ አወዛጋቢ የሚባል የዳኝነት ውሳኔ ተወስኖ ነበርና በተለርበቪ ያርም ከታየ በኋላ የተወሰነው ውሳኔ የሚላኑ ተከላካይ በርግጥ ግልጽ የሆነ ጎል የማስቆጠር እድልን ያጨናገፈው ግን ያን ያክል ጠንካራ የሚባል እንትን አይደለም። ይሄ ሶፍት የሚባል አይነት ንክኪ ነበር የነበራቸው። ግን በቀይ ካርድ ከወጣበት በኋላ ሚላን ጨዋታው ማኔጅ ያደረገበት መንገድ፣ አሌግሪ ወደ ቀደመ ጠንካራነታችን ለመመለስ የምናደርገው ጉዞ የመጀመሪያው እርምጃ ነው ብለዋል ከጨዋታው መጠናቅ በኋላ ና ልክ እንደ ሚካኤል አርቴታ ተጫዋቾቻቸውን እንደዚሁ ያወድሰዋል። ዛሬ ጨዋታዎች አሉ። በእንግሊዝ ፕሪምየር ሊግ ኤቨርተን ከዌስትሃም የሚያደርጉት ጨዋታ ምሽት አራት ሰዓት ላይ ይደረጋል።